ይቅርታ ረብቃ ለአንቺ ብዬ ነው። እሺ ያው ደግሞ በደንብ መጠንቀቅ ስላለብሽ። አይ ችግር የለውም። ቆይ ግን ስታመጣል እንዴት አያት። ይህኔ ፍቅር ምን ነው? ደስ ያለሽ ትመስያለሽ። ከዚህ ጋር እንግዲህ አዝሙሮ ለርብቃ ምግብ ዛላ መጣለች፣ እንደታዘዘች ርብቃ እስከምትጎርስ ድረስ አዝሙሮ እየጠበቀ ነበር። ምን ነው አዝሙሮ፣ ላጎርስሽ? እንዲህ ያለቻት አረበቃኝ ብላ ሄደች። በዚህ እንግዲህ ዝም ብለሽ ስትቆሚ እኮ መብላት ፈልገሽ መስለ አይፈልግ አይደለም አለቻት። ከዛ ደግሞ እዩ ደግሞ ይህን ስራቸውን ተመልክቶ ሮጦ መጣ፣ ወደ ርብቃ ማለት ነው እና ሳትጎርስ ነጠቃት። ምን ነው? ምን ነው አለችው። ምን ነው እዩ፣ ምን ነው አለችው። አይ ምግቡ የተበላሸ ነው። ቲማቲም ነው የተበላሸ ቲማቲም ነው እንደዛ ምናም ብሎ ነጠቃት ማለት ነው እና የዋየሽ አላት እኔ አንዴ በተግባር አየውክ ብላ እሷ ደግሞ እሱን አመሰገነች ማለት ነው። እና ሳትበላው እንግዲህ እነሱ ተሳካልን በላች ብለው እየጠበቁ ነበር ማለት ነው። እና በአሁንም እንዲህ አይነት እንደዚህ እንደ ፊልሙ ብዙ ተመሳስሎ ሰውን የሚጎዱ አሉ። እና ብዙ ነገሮች ከዚህ ከፊልም ላይ እንማራለን። እንግዲህ የርብቃ ገርነቷ ስላመነቻቸው እዩን ትቶ ጥሎላታል ማለት ነው። እዩ እንግዲህ ምግቡን ሳበላ አስጣላት። እነሱ ተሳካለን ዛሬ ዛሬ ምን ይሳካልኛል እያለች በጣም ትፎክር ነበር፣ ግን ሳይሳካላት ቀረ ማለት ነው። እንትን ነው ርብቃ እንትን ነው አላት። ምን እዩ በቃ አዳለት ደንግቶ የድንጋጤው ብዛት መናገር ራሱ አቃተው ማለት ነው። እና ምነው እሷ ራሱ እና አይደለም ይሰራቸዋል በንጽህና ቢሆን እኮ እሷ በልታ ተጨርሰው ነበር አላት ማለት ነው እና እሱ ግን መድኃኒት ሲገባበት ሁሉን ነገር አይቶ እሷ ለማዳን ነው። እና በጣም መልካም ሰው እንደዚህ ነው። መልካምነቷ እዩን ጥሎላታል። ርብቃ እንግዲህ መድኃኒት ከመብላት ተርፋለች ማለት ነው። የታወቅ ካለችው ብርጭቆ ስፈልግ ስገባ በንጹሀት ሙን ሳታጥብ ነው የሰራቸው አላት። እና በጣም የሚገርም ነው። እዩ መልካም ሰው ነው ማለት ነው ከመችናት ለዚህ ነው እንዲ እንዲማ ከሆነ የደከመችበትን አንድ ጉርስ ብላ ለትግር ስትል አይሆንም ብሎ ነጠቃት ማለት ነው። ትምህርት እና ይቅርታ ርብቃ እኔ ኮላች ብዬ ነው አላት። ይሽ በቃ ላይ ስታመጣ ድር እንዲታየናት አለችው። እሷ ቅር ብላ ደወለችለት ለጓደኛዋ ማለት ነው እና ምን ደስ ያለሽ ትመስያለሽ አላት። ከደቂቃ በኋላማ በጣም ደስቴንታለ አለችው። እሷ እንግዲህ ረብቃ መድኃኒቱን በላች። ርብቃ የምትሞት ርብቃ እንትን የምትል መስራት ነው ማለት ነው። ደስታው መቆጣጠሪያ ቃታት ግን እሱ አልተሳካላትም ማለት ነው። ፀኝነትማ አንተም ትደሰትበታል አለች። ደወለችና ለጓደኛዋ ለጓደኛ ማለት ነው ለፍቅረኛዋ። ምንድነው ንገሪኝና ልደሰት አላት። ን ተበቀልኳት አለች። መቼም ርብቃን ነው አይደል አላት። እሱ ደግሞ ማለት ነው ስለሚያውቅ ከፋቷን ስለሚያውቅ ያው ሁሌ ርብቃን ስለሆነ የምትከታተለው መቼም እሷ ነው አደል አላት። መቼም ባለፈው ያልኩሽን ነገር አድርገሽ ብቻ እንዳይሆን አላት። አደረግኩት አለች በድፍረት ማለት ነው፣ ደፋር ናት። ደሳይልም አለችው። የአምሻ እንዲ ሴትዮ ብሎ በጣም ጮኸባት። እሷ ግን በቃ ደስታዋ ልትቆጣጠር አልቻለችው። አያችሁ እንደዚህ አይነት እንደዚህ እንደ ፊልሙ በአሁኑም ጊዜ እንደዚህ ሰውን በመድኃኒት መንጥ የሚበቀሉ ብዙዎች አሉ። እና ከዚህ ከዘበኑ ጋር የተያዘ ነው። ነሄ ዲራማ ብዙ ነገር ርብቃ ዲራማ ብዙ ነገር እንማርበታለን። እና በጣም አይታችኋል። ሰው የዚህን ያህል ነው ክፉ ማለት ነው። ነው እዩ እንግዲህ አስባችኋል። ያስጣላት እኮ እዩ ነው። እሷ ግን ተሳካሌ ብላ ለእሱ ነው የምደውለት። ግን እንዳትበላ አይቶ ያስጣላት እዩ ነው። እዩ መልካም ሰው ነው። እሷ ግን የዚህን አይነት ነው ክፋት ያለባት። እዩ ግን ይሄን ነገር አስጥሏት እንዳትበላ ሁሉን ነገር እንትን ካለ በኋላ እንደገና ሱ እንዳላ ምንም እንዳልተፈጠረ ነገር እሷን ከእሷ ጋር እያወራ ነው ማለት ነው። እንዲህ አይነት መልካም ሰው በአሁኑም ጊዜ በእውነት እንዲህ አይነት መልካም ጓደኛ ይስጣችሁ። ማትረቢ ብሎ ዘጋባት ማለት ነው። በጣም መልካም ሰው ነው እዩ። በጣም ደንግጦ ሄዶ ርብቃ ጋ አላልን በሀሳብ ጭልጥ ብሎ ይተግዛል። እንዲህ ይሁን ሆነህ ነው በሀሳብ እኮ ሄድክ ትለዋለች። እሱ እንግዲህ የጓደኛውን ስራ አይቶ ነው ይሄንን ነገር እሷ ማድረጓን አይቶ ነው እሷ ጋር ሄዶ በጣም እንደዚህ እንትን ያለው ማለት ነው። በሀሳብ ጭልጥ ብሎ ረብቃ ደግሞ ምን ነካክ የት ሄድክ አለችው፣ የት ሄድክ አለችው። ኧረ እዚሁ ነኝ እንዴ ረኔ እኮ እንደዚህ በሀሳብ የሚወስድ ጥያቄ ነው እንደ ጠየቅ እኮ ካለችው እሱ በሀሳብ ጭልጥ ብሏል ማለት ነው። አይደለም መኝታ ቤት ስገባ እኮ አይቻት ነው አላት። አመሰግናለሁ፣ አለች ርብቃ ማለት ነው አይደል። በቃ እህሉን ውሰደው፣ እሺ አላት። አረ ይቅርሽ ችግር የለውም አለች እሷ ማለት ነው። ታዩ ትሳሳች ያለሽ አላት። እሺ በቃ አለችው። በቃ እሺ እረፍት አድርጌርች ሌላ ነገር ትሰራልሽ ያለ አላት። በጣም መልካም ሰው ነው። ወዩ እኔ እኮ መጀመሪያ ባልፈለኩት ነበር፣ ግን አዝ አስገድዳኝ ነው አለችው። ጥሩ ነገር እኮ ቢሆን ራሱ አዘበልታ ተጨርሰው ነበር አላት ማለት ነው። እና ያው እንግዲህ ለመልካም ነገር መልካም ስራ እንደማሰራ መልካም ነገር እንደማሰራላት አውቆ ነው። ጥሩ ነገር ቢሆን እኮ እሷ እዛው በልታው ተጨርሰው ነበር ብሎ መለሰላት ማለት ነው። እዩ ቀሺ አንተ ተረፍከኝ አለችው። እኔ እያለውማ ምንም እንደማትሆኝ ነግርሽ ነበር አላት። ነበር አይደል አላት። አሁን በተግባር አሁን በተግባር አየው ካለችው ማለት ነው። አንዳንድ ሰው መልካም ጓደኛነትን በተግባር እስተምታየው ድረስ ሰው ዋጋ ያስከፍላል ማለት ነው። እና እሷ አስተዚህ ሰጥቅ ድረስ አላመነችውም ነበር። እዩነ ርብቃ እንግዲህ ርብቃ ነብሷን አትርፏታል ማለት ነው። እነሱ ግን ተሳካለን ብለው በጣም ፎክረው ነበር። ግን እሷ አዩንት አደላት እና ቺ በቃ አላድቅም ሽረፍት አድርጌ ያላት እና ያንን ምግብ ይዞት ሄደ ማለት ነው። ያን ምግብ እስቲ ደግሞ ማ እንደሚበላው እናየዋለን ማለት ነው። ደውላ አዙጋ ጋር የምስራ አያትኝም እንዲህ አለቻት። ምስር ቢ አለቻት። እሷ እንግዲህ ተሳክቶልኛል ብላ ረብቃ መድኃኒቱን በልታለች፣ ተሞታለች፣ ወይም በቃ የሆነ ነገር ሆናለች ብላ እሷ በደስታ እየደወለኝ ነው። ስትደውል እሷ ደግሞ ምስር ቤ አለቻት። እንዴ እንዴት አዙ አልበላሽም መሰለኝ አለቻት። እንግዲህ አዙ ጋር ደውላ ነው እንግዲህ ተሳክቶልኛል ብላ እሷ ደስታ ምስራጅ እንድነግራት ነበር የምጠብቀው ማለት ነው። አዙ ግን በሹፈት ምስር ቤ አለቻት። እና አልበላሽ መሰለኝ ብላ ተናዳ እንትናለች ማለት ነው። ምንም አልተሳካላት። አልበላሽ መሰለኝ አለቻት። ረ እየበላውን እሷ እንግዲህ እንክታርጋ እየበላይናት ማለት ነው። ነው የምትቀባጠሪው? አሁን ምግቡን አቁሚና አውሪኝ አለቻት። አሁን አውሪኝ ብላ እሷም እያወራቻት ነው መሰለኝ። እሷ ያው እንግዲህ ደስታውን ትነግረኛለች ረብቃ እንግዲህ ወይን ሞታለች ወይን ምን ብላለች ብላ ተሳክቶልኛል ብላ ነበር እሷ ሰፍ ብላ የምትጠብቀው፣ ግን አልተሳካላትም ማለት ነው እስቲ ኩሽን አደረግሽ? አለቻት አዎ። እና ውጤቱ እንዴት ነው? እሷ እንግዲህ እሳ ፈዝራ ውጤት ነው የምጠበቃ ውጤቱ ግን አልተሳካ ፍሪ አለቻት። ፍሪኳ ምንም እስታሁን ወፍ የለም፣ ምንም አዲስ ነገር የለም አለቻት። ረ እስታሁን ወፍ የለም ማለቻት። ፍሪ ኳ የተነሳች አልመሰለኝም አለቻት። ከዛ ፍሪኳ ደግሞ እዛው ተደፍታ ነው መሰለኝ አለቻት። አይገርምም? ምርሽ ነው አለቻት። እሺ ምን ግቢ ናታ። አየሽ እንግዲህ እንዲህ ምርጡ አለሽ እንዲህ አለቻት። አዎ አለው። አዞ ነይ፣ ግቢ ቁጭ በይ አለቻት። መልካም ስራ እንድሰራ እንግዲህ እሷ ይሄ ተብላ እዛው ተደፍታ ይሆናሉ ተብላ ይሄ ተብላ ተልካለች። እያሳሳቀች እስይዬ አለሽ እንዲህ አለቻት። አለው። ነይ፣ ቁጭ በይ አለቻት። ይሄ እኮ የሌለሽ መስሎኛል አለቻት ርብቃ ደሞ መልሶ አረ አለው የት እሄዳለሁ ብለሽ ነው አለቻት። አለው አዞ የት እሄዳለሁ ብለሽ ነው አለቻት። አይ እኔኮ ብቅ ሳቲ ስትቀሪ ጊዜ አለቻት። አይ ብቅ ሳቲ ስቀሪ ጊዜ እኔኮ ወደ ውጭ ወጣሽ መስሎኝ። ቤቢ እኮ ልጁ ፀሐይ አይወድም ሲለኝ በቃ አልወጣው ነበር አለች። እንግዲህ የሁሉ መከራ የሚደርስባት አረገዝኩ ስላላይ ነው ማለት ነው። ማታ አመመሽ እንዲህ አለቻት። አይ አዞ አይ ምን ነው አለቻት። እሷ እንግዲህ ያው ያተሳክቶልኛል፣ ያንን በልታለ ብላ ነበር ያው ልታይ የመጣችው እንግዲህ ያችኛው እንግዲህ የምሰራጅ ያለ እያለች እየጠበቀኝ ነው ማለት ነው። ግን እሷ አልተሳካላትም ማለት ነው። እኔ ያዞ በጣም ትገርመኛለች፣ እያሳሰቀች ማለት ነው። ምን ነው አለቻት? አይ ምን ትንሽ ፊትሽ አበጥ አለብኝ ብዬ ነው አለቻት። ርጉዝም አይደለም ወጎ ወጉን እየተከተልኩ ይሆናል አለች። እና በጣም አስተማሪ የሆነ ዲራማ ነው ሁላችሁም ተከታተሉት ላይክ ሼር እያደረጋችሁ አበረታቱኝ። ርብቃ ዲራማ በጣም ያስተምራል። ሁላችሁም ተከታተሉ። ውድ ቤተሰብ ሼር ላይክ አድርጉ። ቤተሰብ ያልሆናችሁ ቤተሰቡ ነው። ለቻናል አዲስ የሆናችሁ ሰብስክራይብ አድርጉኝ። በሌላ አርስ ስተምንገናኝ ሰላማችሁ ብዙ ይበል። ሰላም ለሀገራችን፣ ሰላም ለሕዝባችን። አስተማሪ የሆነ ዲራማ ነው ሁላችሁም ተከታተሉት። ውድ ቤተሰብ በእውነቱ በጣም ብዙ ነገር ያስተምርበታል። በአሁኑ ጊዜ የተያዘ ነው ማለት ነው። እና ብዙ እንደዚህ አብረዋችሁ ተጠግቷቸው እናንተን ለመጉዳት እናንተን ለመበቀል ብዙ በዙሪያ በጓደኛ በምንም ቢሆን በአሁኑ ጊዜ ያለ ነገር ነው እና የርብቃ ህይወት እንደዚህ ነው። እያሳሳቁ አብረው እንትን እያሉ እሷን ለመጉዳት እንደዚህ ያደረጉ ግን እሷ መልካም ሰው ስለሆነች የልቧን ንጽህነት አይቶ አዩን ጽሎላታል ሁላችሁም ሰብስክራይብ አድርጉ። ቤተሰብ ያላቸው ቤተሰቡ ነው። ሰላም ነውልኝ። በሌላ አረስ ሁላችሁም ሰላሙኑ መልካም ቀን እመኝላችኋለሁ፣ ቤተሰብ